የሰሞነ ህማማት አራተኛው ዕለት ጸሎተ ሐሙስ በመባል ትጠራለች። ጸሎተ ሐሙስ ኢየሱስ ክርስቶስ ምሥጢረ ቁርባንን ከምሥጢረ ጸሎት ጋር አዋሕዶ የገለጠበት ዕለት እንደሆነም የቤተ ክርስቲያኗ አስተምህሮ ይገልጻል። በዚህኛው ዕለት ኢየሱስ ክርስቶስ ትህትናን ያሳየበት፣ መታዘዝን ዝቅ ማለትን ያስተማረበት የሕፅበተ እግር ስነ ስርዓትም የሚከናወንበትም ነው። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ ባልደረባችን ብሩክ ተስፋዬ በመንበረ ጸባኦት ቅድስት ስላሴ ካቴድራል በቀጥታ መስመራችን ተጨማሪዎችን ሊያጋራን ይገኛል። ሰላም ላንተ ብሩክ፣ እንደምን ቆየ? ስነ ስርዓቱ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ፣ አንተ ባለህበት እንዴት ነው እየተከበረ የሚገኘው የሚለውን ልታደርሰን ትችላለህ? አመሰግናለሁ ሰለሞን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመጨረሻው ሳምንት በሰሙነ ህማማት ላይ እንገኛለን። በጸሎተ ሐሙስ ዕለት በዚህ በሰሙነ ህማማት ኢየሱስ ክርስቶስ በምድር ላይ በተመላለሰባቸው ወቅት የከወናቸውን የተለያዩ ምግባሮችን የሚያወሱ ሁነቶች በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ዘንድ በስፋት ይከወናል። አሁን የምንገኘው በጸሎተ ሐሙስ ስነ ስርዓት ላይ ነው። የምንገኘው በጸሎተ ሐሙስ ስነ ስርዓት ኢየሱስ ክርስቶስ ሶስት አበይት ዋኔዎችን ለሐዋርያቱም እንዲሁም ደግሞ ለተከታዮቹ ያስተማረበት እንደሆነ ነው። እንግዲህ ቤተ ክርስቲያኗ የምትናገረው የምትመሰክረው በዋናነትም ጸሎትን፣ ሚስጥረ ቁርባንን እንዲሁም ደግሞ ትህትናን ወይም ደግሞ ሕፅበተ እግርን በመከወን ወይም የእግር አጠባን ለሐዋርያቱ ዝቅ ብሎ በመከወን ኢየሱስ ክርስቶስ ለሰው ልጅ ትህትናን ገንዘቡ ያደርግ ዘንድ ያስተማረበት እንደሆነ ነው። ቤተ ክርስቲያኗ የምታስተምረው ይህንን እውነት የሚያወሳ የተለያዩ እውነቶች ተከናውነዋል። የጸሎት አሁን የምንገኝበት የቅዳሴ ስርዓት ነው። ከቅዳሴ ሰዓት ቀደም ብሎ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ በተገኙበት እንግዲህ የሕፅበተ እግር ስነ ስርዓት ተከናውኗል ማለት ነው። አጠቃላይ ግን ይህ ሁነት ምንድን ነው? አንድምታው ምንድን ነው? ትርጓሜው የሚለውን በተወሰነ መልኩ መረጃዎችን እንዲያጋሩን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰባኪ ወንጌል የሆኑትን መምህር ሰለሞን አኒባልን እዚህ አጠገቤ ይገኛሉ። ከእሳቸው ጋር መጠነኛ ቆይታ የምናደርግ ይሆናል። መምህር ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁኝ። በዛሬው ዕለት እየተከናወነ ያለው የሕጽበተ እግር ስነ ስርዓት አይተናል። አንዱ በጸሎተ ሐሙስ ከሚከወኑት አንዱ ነውና አስተምህሮው የዚህ ትርጓሜው ምንድን ነው? በቀጣይ እንግዲህ ዛሬ ጸሎተ ሐሙስ ነው። ከዚህ በኋላ የተለያዩ ሁነቶች ይኖራሉና የሰው ልጅ ወይም ደግሞ ምእመኑ በምን መልኩ ነው ይህንን እውነት በዘላቂነት ሊያስቀጥለው የሚገባው? አመሰግናለሁ። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተምህሮ ዛሬ ሕጽበተ እግር ይባላል። ይህም ትርጓሜው በዮሐንስ ወንጌል በምዕራፍ 13 ከቁጥር 12 እስከ 20 ላይ እንደተገለጸው በሕጽበተ እግር መድን ዓለም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ያጠይቅ ዘንድ በተለይም ለሐዋርያቱ ትሕትናን ያስተማረበት ከትሕትናን ባሻገር ፍቅርን ከፍቅርን ባሻገር የኢየሱስ ክርስቶስ አስተምህሮ በዋነኛነት ራስን ዝቅ ማድረግን የአገልግሎት ምንነትን ያሳየበት ሐዋርያቱን አሥራ ሁለቱን ሐዋርያትን እግራቸውን ያጠበበት በዚህም ያደረኩላችሁን አስተዋሏችሁ ብሏቸው የአራያና ምሳሌ መሆኑን ያሳየበት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ እያንዳንዳችን በሕጽበተ እግር የምንማረው ምእምናን ወይንም አማኙ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትህትናንና ፍቅርን የአገልግሎት ምንነትን እርስ በርሳችን በሕይወት ስንኖር መረዳዳትን መተጋገዝን መከባበርን በተለይም ኢየሱስ ክርስቶስ አምላክ ሆኖ ሳለ የሰውን እግር ያጠበበት ይሄም የሚያሳየው ትህትናን በህይወታችን እለት እለት የምንተገብረው በጾም ወራት ብቻ ሳይሆን እለት ዕለት ሁል ጊዜ የምንተገብረው መሆኑን የሚያጠይቅ ነውና በጸሎተ ሐሙስ ብዙ ስነ ስርዓቶች ተፈጽመዋል በተለይም ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎተ ሐሙስ የተሰኘበትም አይሁድ ጻፍ ተፈሪሳውያን እስኪይዙት ድረስ ሌሊቱም በሙሉ ጸሎት እየጸለ ያሳየበት አርአያ የሆነበት ምሳሌ የሆነበት ቀን ነው። እንግዲህ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ጸባኦት በቅዱስ ስላሴ ካቴድራል ቅዱስ አባታችን አቡነ ማቲያስ ቅዱሳን ሊቃነ ጳጳሳት በተገኙበት ይህ ስነ ስርዓት ተፈጽሟል። ይህ ስነ ስርዓት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስን መሰረት አድርገን ሆሊ ትራዲሽን ወይንም ከቅዱሳት ባላት አንዱ ነው ማለት ነው። እጅግ አርጌ አመሰግናለሁ። እንግዲህ ያው በኢትዮጵያውያንም አባባል ዘንድ ሳሊዞ ስርቆት፣ ቂም ይዞ ጸሎት ይባላልና እያንዳንዱ ምእመን በፍቅርና በይቅርታ በምህረት ወደ እግዚአብሔር ፊት ወይም ወደ ፈጣሪው ፊት መቅረብ እንዳለበት ነው ቤተ ክርስቲያኗም አባቶች የሚያስተምሩት። አጠቃላይ አሁን ላይ የተከናወነ ያለው የቅዳሴ ስርዓት ነው። በነገው ዕለት የስነ ስቅለት ስነ ስርዓት እንደሚከናወን የኢየሱስ ክርስቶስ ስቅለት በዓል የሚታሰብበት ነው። በይህ ጊዜ የሚኖሩ እውነቶችን ወደ ተመልካቾቻችን የምናደርስ ይሆናል። ያሉ መረጃዎች እነዚህ ናቸው። ባልደረባችን ብሩክ ተስፋዬ ከመንበረ ጸባኦት ቅድስት ሥላሴ ካቴድራል በቀጥታ መስመራችን መረጃዎችን ስላጋራህን እንግዳህንም አንተንም እናመሰግናለን። መልካም ቀን